ካራ የፍትህ አስተዳደር ስርዓት መኖር ለአንድ ሀገር ሁለንተናዊ እድገት ትልቅ መሰረት ነው። ለመልካም አስተዳደር መስፈን፣ ለዲሞክራሲ ስርዓት ግንባታና ለዜጎች ሰብዓዊ መብት መከበር የፍትህ ተቋማት ሚና ከፍተኛ ቢሆንም በተቋማቱ የሚስተዋሉ የመልካም አስተዳደር ችግሮች ህብረተሰቡን ለምሬት ሲዳረጉ ተስተውሏል። መንግስት እንደ ሀገር የፍትህ ተቋማትን ስብራት በማቃናት የፍትህ ስርዓቱን ለማዘመን የፍርድ ቤቶችን የለውጥ ፍኖተ ካርታና የፍትህ ተቋማት ትራንስፎርሜሽን መራግብር በመቅረጽ በለውጥ እንቅስቃሴ ውስጥ ይገኛል። ሀገሪቱ የሚወጡ ህጎች በአግባቡ መተግበራቸውን የፍትህ ስርዓት መረጋገጡን የሚከታተለው የኢፌድሪ የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የፍርድ ቤቶች የለውጥ ፍኖተካርታና ካርታና የፍትህ ተቋማት ትራንስፎርሜሽን መርሃ ግብር አፈጻጸምን አስመልክቶ በአማራ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት፣ ፍትህ ቢሮ፣ ፖሊስ ኮሚሽንና ማረሚያ ቤት ያደረገውን የመስክ መልከታ በዚህ ፕሮግራም የምንቃኝ ይሆናል። የቋሚ ኮሚቴው ሰብሳቢ የተከበሩ ወይዘሮ ጸገነት መንግስቱ በመስክ ምልከታው መግቢያ ላይ ባደረጉት ገለጻ የፍትህና የዳኝነት የትራንስፎርሜሽን እቅድ አተገባበር ላይ የተገኙ ጠንካራ ተሞክሮዎችና ልምዶች፣ በተጨማሪም ክፍተት የተስተዋለባቸው ጉዳዮች ምን እንደሚመስሉ ምልከታ የሚደረግ መሆኑን ጠቁመዋል። ተሞክሮዎችና ያጋጠሙ ችግሮች ተለይተው የሚቀመሩበት የተያዙበት አግባብ ካለ፣ እንደዚሁ ደግሞ የተገኙ ውጤቶች ደግሞ በአስተማሪነታቸው ስለመቀመራቸው ብናይ ጥሩ ነው። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝደንት አቶ አለማንታ አግደው በበኩላቸው በዘርፉ ላይ ከዚህ ቀደም የተለያዩ የፍትህ ማሻሻያ የሪፎርም ስራዎች ተሰርተው ለውጦች ቢገኙም ሕዝቡ በሚፈልገው ደረጃ ባለመድረሱ መሰረታዊ ወደ ሆነ የትራንስፎርሜሽን እቅድ መሸጋገሩንና አገልግሎት አሰጣጡ ላይ ለውጥ ለማምጣት በኢንፎርሜሽን ቴክኖሎጂ የመደገፍ ስራ እየተሰራ መሆኑን ጠቁመዋል። አገልግሎት አሰጣጣችን በመሰረታዊነት መለወጥ ካለብን በኢንፎርሜሽን ቴክኖሎጂ መደገፍ አለበት የሚለው የመጀመሪያው መነሻ ስለነበር የዚህ በተቋማችን የስራ ክፍል አደረጃጀት በበቂ የሰው ኃይል እና በአግባቡ የተደራጀ ስላልነበረ የጉባኤ ተሿሚ አድርገን ከዩኒቨርሲቲዎች በኢንፎርሜሽን ቴክኖሎጂ ሶስተኛ ዲግሪ ጭምር ያላቸውን በአመራርነት አመተን ነው ስራውን የተሞከረው አቶ አለማን ታግደው አያይዘውም የፍርድ ቤቶችን አደረጃጀት የመከለስ ገጽታቸውን የመገንባትና የማሻሻል ተደራሽነትን ለማስፋት ቋሚ ምድብ ችሎት በሌለባቸው ቦታዎች ቋሚ ምድብ ችሎት የማቋቋም አማራጭ የሙግት መፍቻ መንገዶችን የማጠናከር ክርክሮችን በግልጽ ችሎት የመዳኘት የህብረተሰቡንና የአጋር አካላትን ተሳትፎ የማሳደግ ስራዎች መሰራታቸውን ገልጸዋል ፍርድ ቤቱን ቀልጣፋ ሊያደርጉ የሚችሉ የሚሰጠውን አገልግሎት ጥራት ሊያሻሽሉ የሚችሉ እርምጃዎች እንግዲህ ከሀሳብ በዘለለ ተጨባጭ የሆኑ እርምጃዎች በክልሉ መንግስት በምክር ቤቱም በመስተዳደሩም በፍርድ ቤት ጭምር ተወሰዷሉ የመጀመሪያው የክልል ፍርድ ቤቶች ማጠናከሪያ አዋጅ ቁጥር 2972017 እንዲጸድቅ ተደርጓል። ይሄ የትራንስፎርሜሽን እቅዱ አንድ አካል ነበር። ይሄ ከዚህ በፊት የወጡ ህጎች አሉ፣ ግን ይህን ለየት የሚያደርገው በትራንስፎርሜሽኑ አዳዲስ የመጡ ሀሳቦችን እውቅና የሰጠ ነው። በፌዴራል ደረጃ ለትራንስፎርሜሽን እቅድ ተብሎ የተበጀተ በጀት አለመኖር የወንጀል ፍትህ አስተዳደሩን በሚፈለገው ደረጃ ሪፎርም ለማድረግ ያስፈልግ የነበረው ከሀያ አመታት በፊት የተረቀቀው የወንጀል ስነ ስርአት ህግ አለመውጣቱ ለትራንስፎርሜሽን ተግበራው ካጋጠሙ ተግዳሮቶች መካከል የሚጠቀሱ መሆናቸውን ጠቁመዋል። የአማራ ክልል ፍትህ ቢሮ ኃላፊ አቶ ብርሃኑ ጎሽን በበኩላቸው ሪፎርሙን የሚያግዙ የህግ ማሻሻዎች በትራንስፎርሜሽን እቅድ ውስጥ መካተታቸውን ጠቁመዋል። ምናልባትም ከፌዴራሉ ሀገሩ ለየት አድርጎ አማራ ክልል እንደው ለብቻውን እንያዘው ብለን የያዝ ነው። ሪፎርሙን የሚያግዙ የህግ ማሻሻያዎች ለብቻቸውን ያዘው ብለን አስራ አንደኛ ግብ አድርገን ይዘነዋል። ከወንጀል አኳያ አዲስ አስተሳሰብ መያዙንና ወንጀለኛን ከማስቀጣት ባለፈ የመዘበረውን ሀብት የማስመለስ ስራ መሰራቱን ጠቁመዋል። ባለፈው በአንድ አመት ተኩል ውስጥ ወንጀል ፈጽመው ከወንጀሉ ጋር ተያይዘው የወሰዱትን ወደ 7934 ሚሊዮን ብር እንዲመልሱ አድርገናል። ይሄ ትልቅ ብር ነው ለመንግስት ሰዎችም፣ ይቀጣሉ ገንዘቡንም ይመልሳሉ። አንዳንዶቹን ደግሞ ወንጀሉን እንተዋቸውና የወሰዱትን ሀብት እንዲመልሱ የማድረግ ስራ ሰርተናል። ከመሬት ጋር ተያይዞ የምታወስ ስድስት ነጥብ ዘጠኝ ሚሊዮን ካሬ ሜትር የከተማ ቦታ እና የገጠር ቦታ እንዲመልሱ ተደርጓል። የወንጀል ቅጣት ከማስገባት አኳያ በጣም በጣም ሰፊ ችግር ነበር። እሱን በተደጋጋሚ ውይይት አድርገንበታል። ይህን ለማስገባት የሚያስችል ሰነድ በስልጠና ማዕከሉም ተዘጋጅቶ ከጠቅላይ ፍርድ ቤትም ከሚመለከታቸው አካል አድርጋ ተዋይተን አቅጣጫ ተቀምጠንበት ማነው አስቀምጠንበት ከወንጀል ቅጣት የሚታየውን 11.2 ሚሊዮን የወንጀል ቅጣት ለመንግስት ገቢ የተደረገበት። ፍርድ ቤቶቻችንም ይህን ተገንዝበው የወንጀል ቅጣቱ ለመንግስት ገቢ እንዲደረግ እየሰሩ ነው ያለው። አሁንም ጥብቅ የአሰራር ስርዓት መከተል አለበት። አሁንም ቀጣይ በደንብ ውይይትን ይጠይቃል። በርካታ በወንጀል የተቀጡ ሰዎች ገንዘቡን ለመንግስት እየከፈሉ ስላልሆነ እሱም በደንብ ማየት አለብን ብለን እየሰራን ያለ ነው። ሙስናን ለመከላከል እና ውዝፍ ክስ መዝገቦች ተገቢ ውሳኔ እንዲያገኙ ስራዎች መሰራታቸውን ገልጸዋል። ከሙስና ዘርፎ አኳያ ከማስቀጣት አልፎ መከላከሉ ላይ ማተኮር አለብን የሚል ትኩረት አድርገን እየሰራን ያለ ነው። ባለፉት ባህር ዳር ከተማ ላይ ይህን የምታዩትም ወደ 936 የቦታ ማህበር ናቸው። ወደ 22464 አባላት አሉ። እነኚህ አላግባብ ተደራጅተው 3.3 ሚሊዮን ካሬ ሜትር የከተማ ቦታ ነው ሊወስዱ የነበረው ማለት ነው። ወደ ገንዘብ ስንቀይረው 16.8 ቢሊዮን ብር ነው። ይህንን በክትትል አገኘ ነው ይሄ ማህበር ሕገ ወጥ ስለነበረ መፍረስ አለበት፣ ቦታው መሄድ የለበትም ብለን ከፖሊስ ኮሚሽን ጋር በሰራ ነው ስራ አሁን ማህበሩ እየፈረሰ ያዋጡት ገንዘብ ወደ ማህበር አባላት እየተመለሰ ነው ያለው። ከቃ ግዢ ጋር ተያይዞም ምታዩ 252 ሚሊዮን ብር አሮጌ ቃለ መግዛት በተደረገ የውል ስምምነት ከግዢ ስርዓቱ ውጪ ሊከፈል የነበረ እሱንም እንዳይከፈል አድርገን ባለ ገንዘብ መስሪያ ቤቱ እንድመለስ ያደረገው ነው። ሌላኛው ከወንጀል የፍትህ አስተዳደሩ በትኩረት የሰጠ ነው። መዝገቦች መዝገቦች ጥርቅም እየበዛ ነው። በተለይ ውሳኔ ያልተሰጣቸው መዝገቦች እየተጠራቀሙ በተለይ የተጨማሪ ምርመራ ይሰራባቸው የተባለው መዝገቦች እየተጠራቀሙ ስለነበር ይህን ከፖሊስ ጋር በጋራ ሰርተን ባለፉት ወደ 437 መዝገቦች በአቃቢ ግን በፖሊስ ምች የተቀመጡት እንዲጣሩና ውሳኔ እንዳገኙ አድርገናል። ከማረሚያ ቤት አኳያም የሕግ ታራሚዎች ህገ መንግስቱ በሚፈቅደው አግባብ ሰብአዊ መብታቸው ተጠብቆ መያዛቸውን የማረሚያ ቤቶችን ደህንነት ለመጠበቅ ሲባል ወደ ማረሚያ ቤት የተከለከሉ ነገሮች እንዳይገቡ አስፈላጊ ስራዎች እየተሰሩ መሆናቸውን ጠቁመዋል። የማረሚያ ፖሊስ አባሎችና ሰራተኞችን የኑሮ ሁኔታ ለማሻሻል የሚያስችሉ ስራዎች እየተሰሩ መሆኑም ገልጸዋል። የአማራ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ በበኩላቸው የትራንስፎርሜሽን ኮሚቴው በየወቅቱ እየተገናኘ ስራዎች እንደሚከታተልና እንደሚገመግም ጠቁመዋል። መሰረት አድርገን የመሰረተ ልማት ማስፋፋው ላይ እየወሰድን ነው። አላሰራ ያሉ አሰራሮችን አደረጃጀቶችን ማስተካከል ነው። በዚህ ዙሪያ ላይ በሁለቱም ቡድን ሲቀርብ የነበረውን አይታችሁታል። ትልልቅ ውሳኔዎች የተወሰነበት ነው። እውነት ለመናገር አስፈጻሚው አካልም በተለይ ክቡር ፕሬዚዳንቱ እነዚህ ህጎች እንዲወጡ ያደረጉት ድጋፍ ትልቅ ነው። አንደኛ የኮሚቴዎቹ አብሮ መኖርና በየጊዜው ተቀራርቦ መስራታችንን። ስለዚህ ትልልቅ ህጎች ናቸው። ወደ ዘጠኝ ህግ ነው እንዲሻሻሉ የተደረገው። አያይዘውም የትራንስፎርሜሽን ኮሚቴው ቅንጅታዊ አሰራር መጠናከሩንና ውጤት ማስመዝገቡን ገልጸዋል። ግቦች አሉን። አንዱ ግብ የትራንስፎርሜሽን ኮሚቴን እንዴት እያጠናከርን ነው ብለን የሪፖርትም ድጋፍም ለማድረግ ያመች ዘንድ ፎርማል ሪፖርት እንዲመጣልን ነው። ቴክኒክ ኮሚቴም ስለአቋቋምን ያን መሰረት አድርገን እየሰራን ያለንበት ሂደት ነው። በተዋረድም ከሞላ ጎደል በተለይ ብሄረሰብ ዞኖቹ ሶስት ብሄረሰብ ዞን አለንና የተሻለ እንቅስቃሴ ያላቸው ነው። ሌሎቹ ላይ ግን የተወሰነ ድጋፍም የሚፈልግ ለተዋረድም ግልጽነት ይዘውን መስራት ላይ የተወሰነ ውስንነት አለ። በቀጣይም እንሰራችሁ አይለም። የቋሚ ኮሚቴው አባላት በአማራ ክልል ጠቅላይ ፍርድ ቤት በመገኘት ከተገልጋዮችና ከዳኞች ጋር በፍርድ ቤቱ አገልግሎት አሰጣጥ ዙሪያ ውይይት ያደረጉ ሲሆን ተገልጋዮች በፍርድ ቤቱ አገልግሎት አሰጣጥ ላይ መሻሻሎች እንዳሉና አበረታች ለውጦች ማሳየት መጀመሩን ጠቁመዋል። ኦልሞስት ዝግ ችሎት ነው የሚታየው ማለት ይቻል ነበር። አሁን የችሎት አዳራሾች ተመቻችተዋል። ህዝብ ባለበት ነው ምንዳኘው ጥሩ አትሞስፌሮች እየተፈጠሩ ነው ያለ። ወርኪንግ አትሞስፌሩ ይሄ ቢያንስ የቢሮዎቹ የችሎቶች ጥሩ ነገር እየተፈጠረ ነው ያለው። በጣም ትትና ያላቸው ናቸው፣ ጥሩ ናቸው። ቀጠሮም ሲቀጥሩ አያራዝሙም። በጥቂቱ እያደረጉ ህዝቡን እያስተናገዱ ነው ያሉ። ምን ነው ችግራችሁ እያሉ መፍትሄ እየሰጡ ነው ያሉ። ማየው በጣም ደስ የሚል ሞራን ያለው ህግ ነው ያለ ብዬ ነው የማመሰግነው። እንደ ጠቅላይ ፍርድ ቤት አሁን ካሉት ለውጦች አንጻር ተስፋ ይታይበታል። የመጀመሪያው ምንድነው? የዳኞች ከፍተኛ ፍልሰት ስለነበረ የደመወዝ ማሻሻዎቹ ማሻሻያዎቹ ዳኞቹን አትራክቲቭ ያደርጋል ብዬ አስባለሁ። በተለይም ደግሞ የዳኞች ነጻነት ጋር ተያይዞ የነበሩ ችግሮች እነሱ የዳኝነት ሙያውን የሚያጎለብቱ ነጥቦች ተነስተው ጥቅማ ጥቅሞች ተከብረው ያሉበትም ሁኔታ ህጉ መውጣቱ መልካም ነገር ነው። ተገልጋዮቹ በጠቅላይ ፍርድ ቤቱና በማሰልጠኛ ተቋሙ አገልግሎት አሰጣጥ ላይ ሊስተካከሉ ይገባል ያሏቸውን ቅሬታዎችም እንደሚከተሉ አቅርበዋል። የጠበቆች እራሱ ጉዳይ እንደየችግሩ አይታይልንም። ሌላ ፍርድ ቤት ቀጠሮ ኑሮን ነው አስተናግዱን ስንል አናስተናግድም፣ እንዲያውም በጠበቃ አጀንዳ አንመራም እስከ ማለት። ስለዚህ ጠበቃውም ተገልጋይ ነው፣ ግብር የሚገብር ሰው ነው፣ ከስተመር ነው። እንደየችግሩ ለምንድን ነው ማይስተናገደው? ችሎት ተደርቦብኛል ካለ አናዳምጥም ሊባል አይገባም። ከዚያም አልፎ ከመዝገብ ቤትም ቢሆን የአገልጋይነት መንፈስ ከጠቅላይ ፍርድ ቤት እየወረድን ስነድ ወደታች በጣም ከዳኞች በላይ ብዙ ችግር አለ። በቃ የአገልጋይነት መንፈስ የለም። በአብክም የሕግ ባለሙያዎች ማሰልጠኛ የወረዳ ቃሪ ሕግና ዳኞች ማሰልጠኛ ተቋም ጋር እሱ ጋር ባለ ይሰራ ትርክልን ወደዚህ የመጣ ነው አመላመሉ ላይ ችግር ነበረ። የህግ ከኛ ቤታች ያላቸው ምን እንኳን ሲገቡ እኛ አልገባልም በዚህ ምክንያት እንትን ብለን የህገ መንግስት ጉዳይ ነው ተብሎ ታይቶልን ጉዳዩ ወደ ዛዶ ነበር ግን ፍጻሜ ያላገኘልን እስካሁን እና በእንደዚህ እንደዚህ አይነት ላይ ትንሽ የፍት መጓደል አለ። የቋሚ ኮሚቴው አባላት ጠቅላይ ፍርድ ቤቱ የዳኝነት አገልግሎትን ለማሻሻልና ምቹ የስራ አካባቢን ለመፍጠር እየሰራቸው ያሉ ስራዎችን ተዘዋውሮ ጎብኝተዋል። ቋሚ ኮሚቴው የመስክ ምልከታውን በመቀጠል በአማራ ፖሊስ ኮሚሽን በመገኘት የመስክ ምልከታ ያደረገ ሲሆን የአማራ ክልል ፖሊስ ኮሚሽን ምክትል ኮሚሽነርና የሰው ሀብት ልማት ዘርፍ ኃላፊ ኮማንደር አያልነ ተስፋይ በበኩላቸው አገራዊ የሪፎርም አጠቃላይ ስራውን መሰረት ለማስያዝ ከፖሊስ አንጻር የተጀመሩ በርካታ ስራዎች መኖራቸውን ለቋሚ ኮሚቴው ገልጸዋል። ለችግራችን እንቅፋት የሆነውን የመጀመሪያውን የሰው ኃይል ማጥራት ስራችንን ነው ለማከናወን የፈለግ የሰው ኃይል ማጥራት ስራችንን የሄድንበት የፈጸምንበት አግባብ በጥናት ላይ ተመስርተን ችግሮችን ለይተን ሪኮመንድ አድርገን ብዙ ጊዜ ፈይተናል ብለን አንወስድ። ነገር ግን በወቅቱ ያጋጠመን ፈተና መንስኤዎቹን ገምግመን የመውጫ መንገዶችንም አይተን የሰው ኃይላችንን ማጥራት ስራ ውስጥ ገብተናል። ተቋሙን በቴክኖሎጂ ከማዘመን አንጻር የሚቀሩ በርካታ ስራዎች መኖራቸውን እና መገምገሙን ጠቁመው ፍትህ ቢሮ በሚያስተባብረው አገራዊ የሪፎርም ስራ ውስጥ ፖሊስ ኮሚሽኑ ትኩረት ተደርጎ እየተሰራ መሆኑን ጠቁመዋል። ፍኖተካርታ አዘጋጀ። ፍኖተካርታችንን በተመሳሳይ በሚመለከተው የአስተባባሪ ኮሚቴ ክልሉ መንግስት አቅርበን አጸድቀናል። አስፓይሬሽናችን ምንድን ናቸው የሚሉትን እዚያ ውስጥ ኮመንት ተደርገናል። ያንን አስቀምጠን በ27 በአገሪቱ ካሉ ፖሊሶች ምርጥ አምስት ውስጥ መግባት ነው። ከቻልን ቀዳሚ መሆን ነው። ካልቻል ደግሞ ምርጥ አምስት የሚባሉት ውስጥ ደግሞ መግባት ነው። የአማራ ክልል ፖሊስ ኮሚሽን የታክቲክ ምርመራ ምክትል ዘርፍ ኃላፊ ኮማንደር ክንዱ ወንዴ በበኩላቸው በሶስት ዓመቱ የትራንስፎርሜሽን እቅድ ውስጥ በዋናነት የተቋሙን አቅም የመገንባት ስራ እየተሰራ መሆኑን ጠቁሟል። መጀመሪያ ተቋሙ የአቅም ግንባታ ስራ መሰረት አለበት ተብሎ በዋናነት በዚህ ሶስት እንሰራ ይገባል ብለን አቅደናል። ህግ የበላይነት ሊሰፍ ከማድረግ አንጻር ለውጦች እየመጡ ነው። ግን ይህ ለውጥ አሁን ህዝቡ ከሚፈልገው አንጻር ተደራሽ ነው የሚለው ነገር ገና ውስንነት ያለበት ይሄ ደግሞ እንቅፋቶች አሉ እንደ ሀገር የሚታወቁ ቋሚ ኮሚቴው የአማራ ክልል ፖሊስ ኮሚሽን የወንጀል ምርመራ ቢሮዎችን ጨምሮ የተለያዩ የስራ ክፍሎችን እንቅስቃሴ ተዘዋውሮ የተመለከተ ሲሆን አበረታች የለውጥ ስራዎች መመልከቱን ገልጿል። በመጨረሻም ቋሚ ኮሚቴው በአማራ ክልል ያደረገውን የመስክ ምልከታ በማጠናቀቅ ግብረ መልስ የሰጠ ሲሆን በአዎንታዊ መልኩ የታዩ ጥንካሬዎችን እንደሚከተሉ አቅርበዋል። ቅንጅታዊ ስራ ጋር ተያይዞ ሁሉም ተቀናይቶ የሚሰሩ መሆኑን ከፊትም፣ ከፖሊስም፣ ከማረሚያ ቤትም፣ ከምክር ቤቱን ጨምሮ በጥሩ ግንኙነት ስራ እየተሰራ መሆኑን በዚህም ደግሞ ውጤት የተገኘ መሆኑን ከተሰጠን ፕሬዘንቴሽን ላይ ለመረዳት እያለሁኝ ይሄ ጥሩ ነገር ነው ብዬ ነው መወስደው። ምቹ የስራ ቦታዎችን ለመፍጠር ተደራሽነትንም ለማስፋት ወደ ሰባት ዞኖችን ከፍተኛ ፍርድ ቤት ለመገንባት እቅድ የተያዘበት ችግሮች የተለዩበት ሂደት እኔ እሱም በጣም ጥሩ ነው ተብሎ ነው የሚታሰበው። ከዳኝነት አገልግሎት ቅልጥፍናና ጥራትም ጋር ተያይዞ የተሰራው ስራ ጥሩ ነው ተብሎ የሚወሰድ ነው። እነዚህ አላሰራ የሚውሉ አዋጆችን የመለየት እነሱን የማሻሻል ስራዎች የተሰራበት የህግና ፍትህ ኢንስቲቱሽን እንዲቋቋም የተደረገበት የክልሉ የባህላዊ ፍርድ ቤቶች ከዳኝነት አገልግሎት ክፍያ ጋር ተያይዞ፣ ከተከላካይ ጠበቆች ጋር ተያይዞ እነዚህ ህጎችን እንደገና ለማየት፣ ለማውጣት፣ ለማሻሻል የሄዳችሁበት ርቀት በጣም ጥሩ ናቸው ብዬ ነው የማስበው። አጠቃላይ ሲታይ የሕዝብን አመኔታ ያተረፈ ተቋም እንዲሆን ለማድረግ የሰራችሁት ስራ ጅምራችሁ በጣም ጥሩ ነው፣ ይህን በደንብ አጠናክራችሁ መሄድ መቻል አለባችሁ የሚል ሀሳብ አለኝ። በሌላ በኩል ከተገልጋዮች ከጠበቆችና ከዳኞች በኩል የተነሱ መፈታት አለባቸው ያሏቸውን ቅሬታዎችና ጉዳዮችም እንደሚከተለው አንስተዋል። ስነን ሁሉ አካባቢ አንድ ባለ ጉዳይ አግኝተን እንግዲህ ያነጋግረናል። በዳኞች በሰራተኞችም ላይ የውጭ ተገልጋዮችም ላይ ችግር የሚፈጥር አካል አለ ተብሎ እንደ ኢንፎርሜሽን ልንሰጣችሁ ነው። እሱም እዛ አካባቢ ያለውን ነገር የምታጣሩ የምል ነገር እንግዲህ ፍርድ ቤትን ይመልከት ፍትህን፣ ሁለታችሁንም ሊሆን ይችላል የሚመለከተውም ተማሪዎች፣ እነዚህ የሰለጠኑ ተማሪዎችን ወደ ስራ እንዲገቡ ከማድረግ አንጻር አሁን ትላንት ወደ አምስት የሚሆኑ ወጣት የህግ ተማሪዎች ስልጠና እንዳንገባ ተደረግን በተለያየ የውጤት ንትን ፍትሀዊ ያልሆነ ስራ ተሰራብን ብለው ነው ቅሬታ ሲያቀርቡ የነበረበትና እሱ አካባቢ ላይ ትኩረት ቢሰጥበት የሚላለኝ። የቋሚ ኮሚቴው ሰብሳቢና የመስክ ቡድኑ አስተባባሪ የተከበሩ ወይዘሮ ጸገነት መንግስቱ የሪፎርም መርሀ ግብሮቹ ለአገልግሎት አሰጣጥ፣ ለቴክኖሎጂ አተገባበር፣ ለመረጃ አደረጃጀት በተጨማሪም ተቋማት ሳቢ እንዲሆኑ የሚያስችሉ ስራዎች መሰራታቸውን ጠቁመዋል። ፍርድ ቤት እና ፍትህ ላይ የተሰሩ ስራዎች ጎን ለጎን የተሰሩ ስራዎች ቀላል የሚባሉ አይደሉም። አገራዊ እቅዶችንም ጭምር ያካተተ መሆኑን ነው። ሰው ተኮር ስራም የተሰራ መሆኑ አስደስቶናል። በሌላ በኩል በመስክ መልከታ ወቅት ከተገልጋዮች ከጠበቆችና ከዳኞች በኩል የተነሱ ቅሬታዎችና መፈታት አለባቸው ያሏቸውን ጉዳዮችም እንደሚከተለው አቅርበዋል። አሁን ዳኞች ምንድን ነው የሚሉ ታች አካባቢ የማጥራት ችግር አለ። ከደሞዝ ጋር ደግሞ የሚያነሱት ነገር አለ። ስምንት ሰዓት አይደለም የምንሰራው መዝገብ ተሸክመው ሲወጡ ነው ያገኘናቸው። ምክንያቱም ቤት ወስደው ስለሚሰሩ ማለት ክረምትም ጭምር ነው የምንሰራው። ስለዚህ ጉዳይ እንዲስተካከልልን በሚል ያነሳሉ። ቋሚ ኮሚቴው ላደረገው የመስክ ምልከታ ያመሰገኑት የየተቋማቱ ኃላፊዎች በመስክ ምልከታ ወቅት ከተገልጋዮች ለተነሱ ቅሬታዎች የሚከተለውን ምላሽና ማብራሪያ ሰጥተዋል። ስልጠና ከመግባት ጋር በተያያዘ የተነሱ ቅሬታዎች ይሄ ኢንስቲትዩት ወደ አሁን በአዲስ ከመደራጀቱ በፊት የተደረገ ምልመላ ነው። ያም ሆኖ ግን ተገቢውን ማጣራት ማድረግ ይጠበቅብናል ያሉ ቅሬታዎችን አይተን ፈታለን። አንዱ ቅድሚያ መስራት ያለብን ወደፊት በምንሰራው የቀበላ ስራ የመልመያ መመሪያችንን በአግባቡ እናያለን ማለት ነው እና ብዙ ችግሮች እንዳይኖሩ እኛም ጭምር ገብተን አድሚኒስትሬቲቭ መፍትሄ የምንሰጥበት ኢቨን እስከ ቦርድ ድረስ እኛ ብቻ ሳይሆን እስከ ቦርድ ድረስ ኮምፕሌን የሚታይበት ሁኔታም ካለ ለማየት ጥረት እናደርጋለን። የተባለውን ጥቆማ ወስደን እንፈታለን የሚለው ቋሚ ኮሚቴው በአማራ ብሔራዊ ክልላዊ መንግስት የፍርድ ቤቶች የለውጥ ፍኖተ ካርታና የፍትህ ተቋማት ትራንስፎርሜሽን መርሃ ግብራት ተገባበር አስመልክቶ ያደረገውን የመስክ ምልከታ የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንቱ ተስፋዬ ቋሚ ኮሚቴው የሰጠውን ግብረ መልስ አቀባበል በተመለከተ በሰጡት አስተያየት ፕሮግራሙን እንቋጫለን። ለሰጣችሁን ግብአት ትልቅ አክብሮት አለን። እኔ ማመስገን ነው የምፈልገው። ስለዚህ ያገኘነውን ግብአት፣ በጥንካሬ በጉድለትም ጥንካሬውን የበለጠ እንድናጠናክር ጉድለቶቻችንን ደግሞ እንድናርብ የቅዳችንን አካል አድርገን ወደፊት እንሰራለን። እየሰራናቸው ያሉ ናቸው አብዛኛዎቹ፣ እና ያንን እንደምናደርግ ታሳቢ ደረግ ትልቅ አቅም ነው የሚሆነን።